ጋይስ እነ ሀይሚ ቤት ላይ እናንተ ያላያችሁስ እኔ ያየሁትን ጉድ እነግራችኋለሁ ማለት ነው። ካሜራ ላይ እነሱ አላዩትም። እኔ ግን አይቼዋለሁኝ። ቪዲዮ ላይ ሳያስቡት ቀርጸውታል። በመጀመሪያ ግን ቡራ ሚስኪን፣ የኔ አባት፣ የኔ ተንከራታች፣ የኔ ምን ልበልክ የኔ ሆደ ቡቡ ውሃው ተደፋበት። በቃ አይገርማችሁም? ሀይሚ ግን ሀይሚ በጣም ወይ ወይኔ ግን ሀይሚ ግን በእውነት ግን እንደዚህ አይነት ነገሮች ባታረጊ መልካም ነው። ምክንያቱም ለምን እንደሆነ ታውቂያለሽ። አሁን ሀይለኛ እንቅልፍ ውስጥ ሆኑ እንደዚህ ስታረጊ አንዳንድ ሰዎች ብሬናቸውን ይስታሉ እና እንደዚህ ባይሆን ጥሩ ነው። እኔ በጣም የገረመኝና በጣም ይህን ቪዲዮ ሳይ የታዘብኩት ነገር ምን እንደሆነ ታውቃላችሁ ጋይስ? መግሪያችኋለሁ። እኔ ያየሁት ነገር አለ፣ እናንተ ግን አላያችሁትም። አሳያችኋለሁ። እነሱ ራሱ እርግጠኛ ነኝ አላዩትም። እንዴት ካሜራ ውስጥ እንደገባባቸው ራሱ እንዴት ወደ ካሜራ እንደዚህ ሳያስቡ እንዴት እንደቀረጹት ባላቅም፣ አሳያቸዋለሁ። በመጀመሪያ ግን ስለ እነሱ ትንሽ የሆነ ነገር ልበል። ሀይሚን ለመጠበቅ ቡራ ወደ ሀይሚ ቤት ሄደ ማለት ነው። ከፍፄ ጋር ነበር የምትኖረው። ፍፄን አስወጣና እሱ ገባ ማለት ነው። ፍፄን ስላላመነ ማለት ነው። ከዛ ሀይሚ ቆይ እኔ ምን ሲኩሪቲ መሰለሽ እንዴ ወይ ሲሲቲቪ መሰለሽ እሱ ቁጭ ብሎ የሚጠብቅሽ እንቅልፍ አይጥለውም እንዴ እሱ ሰው አይደለም እንዴ የቢክራይ ደርሶበት ነው እንጂ እኔ ሊጠብቀኝ አይደለም የመጣው ጦሽ ባይ ዘ ዌይ ቡሩክ የለም ጦሽ ያለ እንቅልፍ ወስዶታል መስጊድ ሳሉን ላይ እንዴ ምን ችግር አለው በእርግጥ ልክ ነሽ ይሆናላ ኒካ ወይ ቀለበት ሳታስቦ አብሮ ማደር በጣም ትንሽ ይከብዳል በጣም እኔ በዚህ አጋጣሚ ቡርኬ ምን አይነት ንጹህ ወንድ እንደሆነ ነው የተረዳሁትኝ። አንዳንድ ወንዶች ቢሆኑ ታውቃላችሁ ጋይስ አብረናችሁ አብሬሽ ካልተኛሁ ነው የሚለው። አሁን አንዳንድ ወንዶች አስባችሁ ፍቅረኛ ምናምን አሁን እንደዚህ የሆነ ነገር ተፈጥሮ ቤታችሁ ሄዶ እሱ ሳሎን ላይ ከስንት አንድ ወንድ ነው የሚተኛው እንጂ ምንድን ነው እኔ ፍቅረኛሽ አይደለሁ እንዴ ምናምን ብሎ ሴቷ እንኳን ባትፈልግ፣ በግድ የምትወደው ከሆነ የእሱን ስሜት ለመጠበቅ ስትል አብረው ይተኛሉ ወንድና ሴቶች። እሱ ግን ይህንን እንኳን ወንድነቱን እንኳን ሳይበግረው ምክንያቱም ወንዶችና እኛ አንድ አይደለንም ሁሌ እንደምነግራችሁ በቫይሎጂም በሃይማኖታዊም በሃይማኖታዊ ነገሮችም በሃይማኖታዊ የትኛውም ሃይማኖት ላይ የትኛውም ሃይማኖት ላይ ወንዶች ስሜታቸው ሀይ ነው። የሴት ደግሞ ሴት እራሷን የመቆጣጠር አቅም አላት። ኢቨን ቫይሎጂም ኢቨን እምነታዊም ነገር ላይ ያለ ነገር ነው እና ቡኬ በቃ ማለት አስቡት፣ ጓደኛው ናት። በጣም ይወዳታል ሀይሜን። ከእሷ ተለይቶ መኖር አይፈልግም። ሌላ ሰው እንዲያይበት ከሌላ ሰው ጋር እንድትሆን ስላልፈለገ ሊጠብቃት መጣ። መጥቶ ግን መኝት ኦፍኮርስ እዚያ ትተኛም ብላው ነው እሷ እዚያ ትተኛም ሲል የእሷን ቃላት አክብሮ ሳሎን ላይ ይታችኋል፣ ዙሪያ ወይም ደግሞ ይሄ ምንድን ነው ምንጣፋ አንጥፎ ተኝቷል። ይሄ ማለት ይሄ ሰው ምን አክል ንጹሕ ልብ ምናክል ምርጥ ወንድ። ሌላ ወንዶችም ከቡርኬ እንዲማሩ ነው የምፈልገው። ይህን ነገር ከቡርኬ እንዲማሩ እንደዚህ አይነት ወንዶች እንዲፈጠሩ ነው የምንፈልገው። ምክንያቱም በቃ ሴቷ ካልፈለገች ፍላጎቴ አይደለም አንተ እዚህ አተኛም ካለች፣ ልክ እንደ ቡርኬ አንጥፋችሁ ለመተኛት ሞክሩ። ምክንያቱም አብዛኛው ፍቅረኛሞች ሴት ጓደኞቻቸውን ያስገድዳሉ። ሴቷም ደግሞ ያንን ወንድ ላለማጣ ስትል ፍላጎቷን ፍላጎቷ እንኳን ባይሆን በቃ ምንም ይፈጠራል ብዬኳል ግን በቃ ይሄ ስርዓት ነው በራሱ እና በጣም ነው። አይ ፕራውድ ዩ በጣም ቦርኬ ሪስፔክት አደርግሃለሁ። ዩ ዩ ኖ ዩ አር ሱፐርማን ኦኬ ሌላው ሀይምዬ እንግዲህ ወደ በቀል ተቀይራለች። ከቤቴ ምርር ብሎት እስኪወጣ ድረስ አልፋታውም ብላለች ማለት ነው። ሀይምዬ፣ በዚህ አጋጣሚ ብትታረቁ በጣም ደስ ይለኛል። በጣም ብዙዎቻችሁ እርግጠኛ ነኝ እየጓጓችሁ ነው። ሀይሚ ሀና ያየችው ምንድን ነው? ቪዲዮ ላይ እኛ ያላየ ነው። እናንተ ያላያችሁትን ያየሁትን እነግራችኋለሁ። ተረጋጉ። የትም የት አትሄዱም። ረጋበሉ ረጋ በሉ። ቪዲዮ እስከ መጨረሻው አዳምጡ። እነግራችኋለሁ። አሳያችኋለሁ። በቪዲዮ እናንተ ያላያችሁትን እኔ ያሳያችኋለሁ። ምንድነው ሀኒ እንዴት ነው ሀይሚና ቡራ በዚህ ሁኔታ እንዴት ነው የሚቀጥሉት ብላችሁ ላሰባችሁ፣ ሀይሚና ቡራ በዚህ አጋጣሚ መታረቅ አለባቸው። እንደዚህ አይነት በቀሎችን ምናምን ነገሮችን አንዳንድ ጊዜ ወደ ማቀያየም ሊወስዱ ይችላሉ። ገባችሁ? በተለይ ወንዶች ትግስት የላቸውም፣ እንደ ሴት አይደሉም። ሁሌ ነው ምላችሁ። እኛ ሴቶች ልንገላችሁ፣ ኦል ዘ ወርልድ ፐርፌክት ውመንስ ሌዲስ ኤቭሪዴይ ፐርፌክት ናት። ሌዲ ሁል ጊዜ ጠንካራ ናት። ሴት ልጅ ሁሌ ጠንካራ ናት። ሴት ልጅ ሁሌ ትግስት አላት። ሴት ልጅ ሁሌ ሀሳቧን ታዳምጣለች። ሀሳብን ማንሸራሸር አቅም አላት። አይዲያዎችን የመፍጠር ክሬት የማድረግ በሁሉ ነገር ዊ አር ፐርፌክት። ይነ ሴት የትኛውም ዓለም ላይ ፐርፌክት ናት። ሴት ገባችሁ። ወንድ ደግሞ ለምሳሌ ትልቁ የአራዊቶች ንጉስ እንኳን አንበሳ ሴቷ አንበሳ ስትልከው ነው ተነስቶ አደን የሚወጣው። ሴቷ አንበሳ ስትልከው ነው ተነስቶ የሚያጓራው። ሴቷ አንበሳ ስትልከው ጠንካራ ይሆናል፣ ጀግንነት ይሰማዋል። አንበሶች ሴቷ አንበሳ ናት የምትነካካው። ገባችሁ? ሶ ኢትዮጵያ ውስጥ ምን ይባላሉ? ሴት የላከው ሞት አይፈራም እንደሚባለው አባባል ማለት ነው። እና እኛ ሴቶች ዊ አር ፐርፌክት ዊ አር ስትሮንግ ፎር ኤቭሪቲንግ ኤቭሪ ታይም ኤቭሪዳይ። ሶ ምን ሌላችሁ ፈልጌ ነው ጋይስ እሱ እንደዚህ ጠንካራ ላይ ላይሆን ይችላል። አሁን ቅድም በጣም ተናዷል፣ ሊመታሽ ፈልጎ ነበር። እና አትፈታተኝኝ እያለ በጣም አትፈታተኝኝ እያለ ከራሱ ጋር እየተሟገተ ነበር። እና ፕራንክ አድርጊው ማድረግሽ በጣም ነው ደስ የሚለው፣ ጥሩ ነው አንዳንዴ እንደዚህ ነገሮች ማድረግ። ግን እንደዚህ አሁን በእንቅልፍ ልቡ ምናምን የሆነ መኪና እየነዳ ወይም ደግሞ እንቅልፍ ላይ ሆኖ ምናምን እንደዚህ አይነት ነገሮች ባታረጊው ጥሩ ነው። መኪና እየነዳ ምናምን አይነት ፕራንኮች እንዳታረጊው፣ እንቅልፍ ላይ ሆኖ እንዳታረጊው ፕሊስ። አንዳንድ ጊዜ ሰዎች በእንቅልፍልባቸው ልባቸው በሚፈጠር አንዳንድ ነገሮች ስትሮክ ይመታሉ። ሰው ይህን ነገር ተጠንቀቂ። ሲደነግጥ ወይም ሲባንን ሌላ ኬዞች እንዳይፈጠሩ ለማለት ነው እና ይገባሻል ብዬ አስባለሁኝ። ሁለታችሁም ጋር እስኪ አሁን ሀኒ ምንድን ነው ያየችው ሳትነግረንም ሳታሳየንም አንወጣም የምትሉ ልትኖሩ ትችላላችሁ። ሳላሳያችሁም አትወጡ። ማየትማ አለባችሁ። ሳሰሙም አቶጦ መስማት አለባችሁ። እናንተ ያላያችሁት እኔ ያየሁት ምን መሰላችሁ? ምን እንደሆነ ታውቃላችሁ? ሁለቱ በጣም ይዋደዳሉ። በጣም እሷም በደንብ ነው የምትወደው፣ እሱም በደንብ ነው የሚወዳት። በደንብ ከምትሉት በላይ ቡርኬ ደግሞ ሞር ሞር ሞር ሞር ኦቨር ኦቨር ኦቨር ለሀይሚ ፍቅር አለው ፍቅር አለው እኔ ያየሁት ዛሬ ቪዲዮ ላይ እንደዛ ነው። እንዴት እንደሳሳላት አይታችኋል? ሰው ፍቅር አለው። ቡርኬ ወዳታል፣ ሀይሚን ያፈቅራታል። ገባችሁ? ያፈቅራታል። ብዙዎቻችሁ ብዙ ነገር ልትሉ ትችላላችሁ። ከበስተ ጀርባ እሱ እንዲህ ነው፣ እሱ እንዲህ ነው የምትሏላችሁ። ቡርኬ በጣም ነው የሚያፈቅራት። እኔ አንደርስታንድ አድርጌያለሁኝ። በጣም የምረኝ ነው የምላችሁ። በጣም በዛሬው ቪዲዮ ብዙ ነገር አይቻለሁ። በጣም ብዙ ነገር ሳይኮሎጂካሊ ተረድቸዋለሁ ቡርኪ አስቡት፣ ቤቱን ጥሎ እሷ ጋር መጥቶ ያደረው ለምንድን ነው? ፍጼ ነበራ ፍጼ፣ ለምን አስወጣው? ትረስት ስለሌለው ስለማያምናት ነው። ገባችሁ? የማያምናት ደግሞ ስለሚወዳት ነው። ገባችሁ? ማንም ሰው መጥቶ እንዳይጎዳበት፣ ማንም ሰው አታክ እንዳያረጋት ሴት ስለሆነች በሴትነቷ እንዳትጎዳ ከጎኗ እየሆነ ነው። እኔ ያየሁትኝ ዛሬ ይሄንን ነው። ኦኬ፣ እናንተም ደግማችሁ ቪዲዮውን ይዩት ከፈለጋችሁ ማለት ነው። ይዋደዳሉ። ማንኛውም ነገር ፎቶ ኤዲት ብታረጉ ስማቸውን ብታጠፉ በመጥፎ ነገር ብትጠሯቸው ምንም ነገር ብትሉ እነዚህ ሰዎች ወደፊት ከመሄድ ወደኋላ የሚጎትታቸው ምንም ነገር አይኖርም። ሀይሚ በዚህ አጋጣሚ ታርቃችሁ ደግሞ ደስ የሚል ጊዜ እንደምታሳዩን ተስፋ አድርጋለሁ። ጋይስ እንግዲህ ላይክ፣ ሼር፣ ሰብስክራይብ አድርጉ። ለዚህ ቤት አዲስ ከሆናችሁ ጋይስ አወዳችኋለሁ። የሀይሚና የቦራ ወዳጆች አወዳችኋለሁ። ባይ ባይ።